እያደረግን ነው። በበርካታ አማራ ፋኖ ጎጃም ቀጠና ባለፉት አራት እና አምስት ቀናት እንግዲህ በተለየ ይሄን አካባቢ አጠቃለው በሚል ከፍተኛ ቁጥር ያለው ሰራዊት ወደ አካባቢያችን ማምጣቱ የሚታወስ ነው። በዚህም በበርካታ አካባቢዎች የማጥቃት ውጊያ ከፍቶብን ነበረ። እሱም ተከላክለን ወደ መጥቶ ማጥቃት ገብተን ወደ ውስጥ ገብቶ የነበረውን ሀይል እየደመሰስን በበርካታ ግንባሮች፣ ምናልባትም በሶስት ቀን ውስጥ ከአርባ በላይ ግንባሮች ላይ አውደ ውጊያ ከፍተን እየማረክን እየደመሰስን ነው የምንገኘው። ለአብነት እንደው እንዳይረዝም፣ በአጭሩ በዚህ ሶስት ቀን ውስጥ በሁለተኛ ተፈራዳምጤ ፍለጦር ደጋዳሞት ብርጌድ በርካታ የቡድን መሳሪያ ተማርኳል። በርካታ አካላሽንኮቭ እንደዚሁ ተማርኳል። ምናልባት ከሁለት መቶ የሚደርስ የጠላት ኃይል ተደምሷል። በዚህ በመብረቁ ተፈራ ብርጌድ አስተሪዮ አራቲ ሞጣ ከተማ ሙገር በተባሉ አራት ቦታዎች ላይ እንደዚሁ ከፍተኛ የመልሶ ማጥቃት አድርገን ሞጣ ሆስፒታል ላይ ከፍተኛ ቁጥር ያለው አስክሬንና ቁስለኛ ይገኛል። በአምስተኛ መንገሻ ቲከም ክፍለ ጦር ገረመ ወንዳ ውቅ ብርጌድ ጠጠር ማርያም ገበዘ ማርያም አካባቢ የሚገኘውን ኳሪት ማለት ነው ኃይል በከፍተኛ ሁኔታ በመምታት ሙትና ቁስለኛ አድርጎት ሁለቱ ቦታ ላይ የሚገኘው ኃይል በፍራቻ ፈርቶ ቀሪው ኃይል ይዞ ወደ ፍኖ ሰላም ከተማ ገብቷል። ሌላው በስድስተኛ ቀን ክፍለጦር በላይ ዘለቀ ብርጌድ፣ የኢንጂነር ክብር ተመስገን ብርጌድ፣ ቀስተደመና ብርጌድ እና የክፍለጦሩ ልዩ ተወራሪ ኮማንዶ በጋራ በመሆን ሀያ ስድስት ክላሽ የማረኩ ሲሆን እንደዚሁም በሺዎች የሚቆጠሩ ተተኳሽ ተማርኳል። በርካታ ቆር ያለው ሀይል ደምስ ሰናል። ሌላው ስናና፣ አባጅሜ፣ ንጉስ ተክለ ሃይማኖት እና ጅበላ ሞተራ ብርጌዶች በደብረ ማርቆስ በረው ገበያና በሌሎች ሁለት ቦታዎች ላይ እንደዚሁ የተቀናጀ ውጊያ በመክፈት የጥላት ንቅድ ተማሽፍ ባለፈ በማጥቃት በኩል ከፍተኛ ድል ተመዝግቧል። እንደዚሁም በዘጠነኛ ሳሙኤል አወቀ ክፍለጦር ያረዘው ጎንቻ ብርጌድ ሶማ ብርጌድ ፈለገ ብርሃን፣ አርብ ገበያ፣ መጠያ በሚባሉ ሶስት ቦታዎች ላይ በተደረገው ውጊያ የዲሽካ ጥይቶች፣ የክላሽንኮፍ ጥይቶች እንደዚሁ የወታደራዊ ደህንነቶች፣ ካድሬዎች እና ሌሎች የመቶ መሪዎች ጭምር ተደምስሰዋል። በስምንተኛ አባኮስትር በላይ ዘለቀ ብርጌድ እንደዚሁ አባኮስትር ብርጌድ ከሰዓት ሞላ ወቀ ክፍለጦር ሶማ ብርጌድ ጋር በመሆን ደብሮር ከተማ መሽጉ የነበረው ጠላት ላይ እንደዚሁ መብረቃ ጥቃት በመፈጸም ጉዳት አደርሰናል። አንደኛ ክፍለጦር ባህርዳር ብርጌድ ዘንዘልም ማሰፎ የነበረውን ጠላት በመምታት ዘንዘልም መቆጣጠር ችሏል ይባላል ዘንዘልማ፣ እንግዲህ ከባህርዳርና ከባህር ከባህርዳር ወደ ጎንደርና ወልዲያ የሚወስድ ዋና መንገድ ነው። እሱን ተቆጣጥረን እንገኛለን። በተጨማሪም በዚው በአንደኛ ክፍለጦር የኮሬል ታደሰሙለ ብርጌድ ሳንጊ የገባውን ጠላት በዚሁ በመምታት ቦታውን ነፃ ማድረግ ተችሏል። በስምንተኛው በሶስተኛ ጎጃማ ጎምድር ክፍለ ጦር የጊዮን ብርጌድ ሰከላ ከተማን ጨምሮ አምስት ቦታዎች ላይ ማጥቃት በማድረግ አረመኔውን ሙትና ቁስለኛ ያደረገ ሲሆን በግፍ አረመኔው አስሯቸው የነበሩ ሁለት መቶ ሀምሳ እስረኞችን ማስፈታት ተችሏል። በዛሬው ዕለትም በቋሪት ገነት አቦ በደባይ ጥላትግን በቁይ በጃዊ በደጋዳሞት ልጀንጉስጫ ትዋርካ ከፍተኛ ውጊያ እየተደረገ ይገኝረኩ አሉ። በኢንተርኔት እጥረት ምክንያት ያው ቪዲዮ መልከክ ፎቶ ማንሳት አልቻለም እንጂ በበርካታ አካባቢዎች ማጥቃት መከላከሉ ጠንክሮ ስላለ ጊዜውን ጠብቀን የምናወጣው ይሆናል። የተማረኩ ወታደሮች አሉ። ጎጃም የሚገኘውን ኃይል አከርካሪውን መጠን ያው ትግሩን እንበትናለን የሚል ነው። ከአሁን ሀያ ሰባት ዙር አስገብተዋል። ከዚህ በፊትም በሚዲያ እንደገለጽ ነው በርካታ ብዙዎችን እና ክፍለ ጦሮችን ኮሮችን በመጫን ወደኛ አካባቢ ጦርነቱን ካወዱበት በይፋ ከሐምሌ 2015 ታሁን ድረስ ሀያ ሰባት ዙር ነው እንግዲህ እየጫነው ያስገቡት። በዚያ ላይ አድማብተና ይሉት ኃይል አለ፣ ሚኒሻ ይሉት ኃይል አለ። ይሄን ያላስገብተዋል ግን በጎጃም አካባቢ ጠንካራ ተጋድሎ ስለምናረግ እጅግ በጣም በጀግንነት ስለምንፋለማቸው ያው አሁንም የደረሰባቸውን የቁሳዊና ሰብአዊ ኪሳራ ለማካካስ በሚል ነው ወደ አካባቢያችን ብዛት ያለው ሀይል ያስገቡት። ደህንነቶችን አስገብተዋል ይዘናል። በበርካታ አካባቢዎች ነው የገቡት፣ ግን በገቡበት ሁሉ በመልሶ ማጥቃት እየደመሰስናቸው ነው። እንዳሁኑ አይነት ማጥቃት ሲደረግ መንገዶችን ዘግተን እንዋጋ ስለነበር ህዝቡ ያን ማይንድ ሴት ስላደረገው ነው እንጂ እኛ አሁን መንገድ አልዘጋንም። መንገድ እንዘጋ አንፈልግም። መንገድ አልዘጋንም። የተሽከርካሪ ባለንብረቶችም የትራንስፖርት ተጠቃሚዎችም የተረጋጋ አጓጓዦችም እንደዚሁ በፈለጉት ቦታ የመንቀሳቀስ ሙሉ መብት አላቸው። እንደከዚህ ቀደሙ እኛ ጥበቃዎችን እናደርጋለን። አሁንም መንገዶቻችን ተቆጣጥረን ያለ ነው አብዛኛውን መንገድ መንገድ አልዘጋንም። መንቀሳቀስ ይቻላል። እዚህ ስራ ጠመንጃ የማዞር ፍላጎት አልነበረንም። እራሱ ነው ወደ ህዝባችን ጠመንጃ ያዞረው ስርአቱ ወደ አማራ ጠመንጃ ሲያውጅ ጦርነት ሲያውጅ፣ አማራ ደግሞ መንግስትን ለመቅጠም ነው መልሶ ማጥቃት ጦርነት ውስጥ የገባ ነው እና በፖለቲካ ጥያቄ መመለስ ወይም ዝግጁ መሆን ያቃተው አረመሪያ አገዛዝ ወደ አደ እርምጃ ከገባ በኋላ ያመጣው ሰራዊት በሙ ሙሉ ካስበላ በኋላ መልሶ ሰልፍ ሲወጣ አስተውለናል። ከዚህ በፊት በሰላማዊ መንገድ በየአደባባዩ ባነር እየያዝን እባካችሁ ይችን ጥያቄ መልሱልን እያለን በሰልፍ ስንጠይቅ በዱላና በክላሽ በድሽቃ ስንባል የነበርነው ወጣቶች ተደራይተን ጠመንጃ አንስተን ስርአቱን በመደቆሳችን ስርአቱ መልሶ ሰልፉ ጡል እያለ ሲለምን ማየታችን በታሪክ አጋጣሚ ትውልድ ዕድለኛ ነው እንድንላርጎናል። ነገር ግን ስርአቱ አሁን አብቅቶለታል። ከህዝብ ዝነልቦና ወጥቷል። ከኢኮኖሚ ወጥቷል ማጥቃት እንደማይችል በወታደራዊ ቁመና እንደሌለ ወታደራዊ ተቋሙ መደማመጥ መናበብ እንደማይችል ገብቶታል። የፖለቲካ መጫወቻ ካርዱን በሙሉ ህዝብ ነጥቆታል። ምንም የለውም። ያለችውን ትንሽ የሳንቲም ጥይት እየገዛ ተኩሱልኝ የሚል ህጻናትን እያፈሰ የሚያስጨርስ የመጨረሻው አረመኔያዊ አገዛዝ ነው። እዚህ ሁኔታ ላይ ነው ያለው። በእኛ በኩል በብልጽግና አስተባባሪነት ትናንትና የተካሄደው በየአካባቢዋ የከተሞች የተካሄደው ሰልፍ የኡራኤል ንግስ በዓል ነው ብለን ነው ያሰብነው። የወሰድነውም እንደዚያ ነው። ምክንያቱም አብዛኛው ሰልፍ እንዲወጣ የተገደደው ማህበረሰብ የመጀመሪያው ክሎነ ስቴት ጋራ ሀገር ጋራ የተጣበቀው የመንግስት ሰራተኛ ነው። ስቴት ኦርደንት ሊሆነው ግቤ እንዲሆነው መምህሩ ሲቪል ሰርቫንቱ ነው። ደሞዝ የባንክ አካውንቱ ለጊዜው በነሱ እጅ ስላለ ደሞዝ አንከፍልም ስለተባለ ወጥቷል። አንፈርድበት። ሁለተኛው ቤተክርስቲያንና መስጊድ የሄደው በተለይ ነጠላ የለባሾች ቤተክርስቲያን ሄደው ከቤተክርስቲያን በግድ ታፍሰው ወደ አደባባይ ለፎቶ ብቻ እንዲወጡ የተደረጉ ናቸው። እነዚህ ሲተረጎም ያው በብልጽግና አስተባባሪነት ኦራይልን ለማክበር ወደ አደባባይ በግድ የተገደዱ ንጹሐን እንደሆነ አድርገን ነው የምንረዳው እንጂ ከእንግዲህ ብልጽግና ነፍስ ዘርቶ ፖለቲካ አስተካክሎ የሀይል ብልጫ ወስዶ መንግስት ይሆናል የሚል አምሃራም ወይም ኢትዮጵያም ካለ እሱ ፍጹም ወኝ ነው። ራሱ አብይም ያውቀዋል እንደዚህ ቁሞ እንደማይሄድ ግን አጥፍቼ ልጥፍ አይነት ስለሆነ አማራ ክልል ከተሞች የሚገኙ ወገኖቻችን ፋኖቻችን ከማንኛውም አይነት ስርዓታዊ ጠለፋና ያልተገባ ጥቅም ተኮር ወይም ስሜት ተኮር ወይም ወገንተኝነትን መሰረት ያደረገ እንቅስቃሴ እንዲታገዱ ብልጽግና ላይ ነፍስ ለመዝራት ድጋሜ የሚያደረጉትን ወዲያ ወዲህ የሚሉትን ሩጭ ሩጭ የሚሉትን ተግባር እንዲያቆሙ አንዳንድ ወገኖቻችን ጥሪ ያቀርባለሁ። አብዛኛው እናውቀዋለን። ያው በግሉ መልእክት እልክለታለን እንዲያቆም እንዲታቀም ምናልባት አንዳንድ የሚበሉት ያጡ አሉ። እነሱ ካሉ እኛ እንረዳችኋለን። የሚበሉት ያጡት የምትበሉት ያጣችሁ ስርዓቱ ህልውናችሁ የሆነ የኑሮ ህልውናችሁ ልጅ ማሳደጊያችሁ ናችሁ ሰዎች፣ እኛ እንረዳችኋለን። በገንዘብም በአይነትም ስለምንረዳችሁ እኛን በግልጽ መጠቂ ትችላላችሁ። የመጪው መንግስት ስለሆንን እኛ ብዙ ብዙ ሪዘርቭ ስላለን ለወገናችን እኛ እናግዛችኋለን። ስርዓቱን ወዲያ ወዲህ እያላችሁ ህዝብ አታደናግሩ የሚል መልእክት አለኝ። ፕላስ መታችሁ ብትቀላቀሉ ትግሉን ብትቀላቀሉ ነጋችሁን ማየታችሁ ቤተሰቦቻችሁ ሀገራችሁ ህዝባችሁ ወገናችሁ በእናንተ ደስተኛ እንደሚሆን ታምኑ ማወቅ አለባችሁ መረዳት አለባችሁ። የሚል መልዕክት ስለዚህ ኑ ተቀላቀሉን ማለት እፈልጋለሁ። እግረኛ ተዋጊ የሆነው የአረመኔው አገዛዝ ወታደራዊ አመራሮች፣ የአድማ ብታና የሚሊሻ መከላከያ የሚባለው የአረመኔው አገዛዝ ጥምር ሀይል አባላትና አመራሮችን በተመለከተ ከሚደርስባችሁ ሞት ከሚደርስባችሁ አስከፊ ቁስል ቤተሰቦቻችሁንም ጥቁር ከምታለብሱ ጥቁር ክላሽ እየያዛችሁ ወደ እኛ ብትመጡ አስፈላጊውን ገንዘብ እየሰጠን ወደ የትኛውም የቤተሰቦቻችሁ የሀገራችሁ ክፍል የምንሸኛችሁ መሆኑን ከዚህ በፊት እንዳያችሁት እንደምትሰሙ ልምድ በእንክብካቤ የምንሸኛችሁ መሆኑን እየገለጸን ዛሬ ነገ ሳትሩ በቡድን በተናጥርም መሳሪያ እየያዛችሁም ሆነ በጀሌ እየመጣችሁ ህዝባችሁ እንድትቀላቀሉ ወደ ቤተሰቦቻችሁ እየሄዳችሁ ሰላማዊ ሕይወታችሁ እንድትኖሩ ከመሞታችሁ ከመቁሰላችሁ በፊት ራሳችሁ እንድጠብቁ እንድትቀላቀሉ ብያመድ በመላቀቅ ራሳችሁን ነጻ እንድታረጉ ስል ጥሪ ያቀርባለሁ። ቤተሰቦች ልጆቻችሁ መከላከያ የሆኑ ልጆቻችሁ፣ አድማምጠና የሆኑ ልጆቻችሁ፣ ሚሊሻ የሆኑ ቤተሰቦቻችሁ ካላችሁ እየደወላችሁ በግል ስልካቸው ወደ አካባቢያቸው ለሚገታ ነው እጅ እንዲሰጡ እንድትጎተጉቷቸውና እንድትነግሯቸው ለመላ ኢትዮጵያ ሕዝብ ጥሪ